ሐረግ ድራማ እንግዲህ በክፍል 69 እንዳየነው ሁላችንም ኤፍራታ ገነት እናቷ እንደሆነች ሰምታ እንግዲህ በሀዘን ተውጣ ነበር ማለት ነው። ይሄን ነገር ደግሞ ያፌት አይቶ እንግዲህ እያጽናናት ነበረ። ያፌት አሁን በኤፍራታ ፍቅር የተጠመደ ይመስላል። እሷን ትሪት እያደረጋት ነው። ካጠገቡ አሁን ንገሪ፣ ምን ሆነች ነው እያላት ነው። እሷ ግን ልትነግረው አልፈለገችም ማለት ነው። ገነት እና ናታን ደግሞ እንግዲህ ይሄን ነገር እንደሰማች ስትሰማ ገነት ራሷን ስታ ታማ ምናምን ምናምን ነበረ። አሁን ቤቱን ለቃ ገነት ያን ቤት ለቃ ወጥታለች ማለት ነው። አሁን እዛ ቤት የቀሩት ቤዛና ናታን ብቻ ናት። በዛ ደግሞ ተንከሲሷ ሉሊት። ሁሌም የሉሊት ስጋት የሆነችው ገነት ነበረች። ጉድሽን አወጣብሻለሁ፣ አዋርድሻለሁ እያለቻት ነበረ። እስከዛሬ እዛ ቤት የኖረች እንጂ ካሁን በፊት ልታስወጣት ነበር። ገነትን ሉሊት ከዛ ቤት ለማስወጣት ጥረት እያደረገች ነበር። ግን ደግሞ ያሰበችው ነገር ሁሉ ነገር ከሽፎባት ልጅን ቀስ ብዬ ነግራት አለሁ ብላ ያሰበችው ነገር ሳይሳካላቀርቶ እንግዲህ ቤቱን ለቃ ሄዳ ወደ ዳግም ቤት ሄዳለች። ናታንም እየደመነችው ነበር ከልጅ ጋ አገናኝ፣ ልጅ ምን ሆነ ይሆን በጣም ጨንቆኛል ምናምን እያለች እያለቀሰች ነበር። ኤፍራታ እንግዲህ ምን አይነት ውሳኔ እንደምትወስን አይታወቅም። አሁን ናታንን ለናታን ማሰቡን ትተዋለች። አሁን እያሰበች ያለችው ስለ ራሷ ነው። ያፌትንም ማግባት አልፈልግም እያለችው ነበረ። ከፈለግ ካሳስረው፣ እንደፈለግ አድርገው። ለእኔ ለማይጨነቅልኝ ሰው እንዴት እኔ ራሴን መስዋዕት ላድርግ? ከዚህ በኋላ አንተንም አላገባህም። ናታንንም ከፈለግ ካሳስረው፣ ከፈለግ የፈ የፈለግህን ነገር ማድረግ ትችላለህ ያለችው ነበር። ለያፊት ማለት ነው እንግዲህ ቤቱ ተቀምጣ እንደዛ ማለቷ ምንም ለውጥ ላያመጣ ይችላል። ግን ደግሞ እሷ በኮንፊደንስ እንደዛ አይነት ነገሮችን እየተናገረችው ነበር። ኤፍራታይን ነገር መስማቷ ከያፊት ጋር መጋባቷን ማቋረጥ የምትችልበት አጋጣሚ ሳይፈጠር አይቀርም። ምክንያቱም ለናታን ብላ ስለሆነ ይህን ነገር የምታደርገው። ናታን ደግሞ ይህን ያክል ነገር ደብቋት እንደሚያስፈልጋት እንደምትፈልግ ማወቅ እንደምትፈልግ እየነገረችው እሱ ግን ልክ እንደማያስፈልጋት ዝም ማለት ነው። አሁን ኤፍራታ እናቷን ማወቁ አይደለም ያናድዳት ያናድዳት ሁሉም ሰው ደብቋት እስከዛሬ መኖሩ ነው ያናድዳት። በቃ እንደምትፈልግ ቤተሰቦቿን ሁሉም ያውቃሉ፣ ግን ደግሞ እነሱ ሳይናገሩ ደብቀው እስከዛሬ አቆይተዋታል ማለት ነው። ይሄ ነገር ነው ኤፍራታን በጣም እያናደዳትና ና እያሳዝናት ሁሉም ሰው ለምን ይደብቁኛል? ለምን ደበቁኝ? በቃ እነዚህ ጥያቄዎች አእምሯ ላይ እያቃጨሉ ባት ስለነበር ነው ማለት ነው ኤፍራታ እንግዲህ ያን ያክል ስታለቅስና ስታነባ እየነበረችው ማለት

ፍራታ ሁሉንም ነገር ጥላ እንግዲህ ወደ ራሷ የምትመለስ ይመስለኛል። ሔዋንን ደግሞ እንግዲህ ያፌት ሊያግታት ነው ማለት ነው። ከታገተች ያፌት ካገታት እንግዲህ ሔዋን ብዙ ነገር ሊደርስባት ይችላል። እነዚያ ሴቶች ላይ የሚደርሰው ነገር ሁሉ እሷ ላይ ይደርሳል። ግን ፍቅረኛዋ ያ ነገር ሁሉ ቢደርስብሽ እኔ አንቺን ለማግባት ሁሌም ቃል እገባለሁ፣ ምንም ነገር ቢያደርግሽ፣ ምንም ነገር ብትሆኝ ካንቺ አርቅም ብሎ ቃል ገብቶ እንግዲህ ሸኝቶ ልኳታል። እንግዲህ ሔዋን በፈቃደኝነት የያፌት አጋቾች ስር ለመግባት ተዘጋጅታለች ማለት ነው። ከገባሽ በኋላ እንግዲህ መረጃዎችን ለማውጣት ነው ያሰበችው፣ ግን የሚሳካላት አይመስለኝም። ከዚህ የባሰ ችግር ተፈጥሮ ሕይወቷ አደጋ ላይ እንዳይወድቅ ይልቁንስ እንፈራለን። የፍራታን ሰርግ ማስቆም እንዳለባት እያሰበች ነበር። ግን ደግሞ ገነት እናቷ እንደሆነች መስማቷን ብታቅ ኖሮ እንደዚ አይነት ውሳኔ አትወስንም ነበር። በዛ ደግሞ ጽዮንና ቢኒያም በጣም ቅውጥ ያለ ድብ ዱኒ ያለ ፎንቃ ውስጥ ገብቷል ማለት ነው። ሌላ ዓለም ውስጥ ገብቷል። ሳይደዋወሉ አያድሩም፣ ሳያወሩ አያድሩም። በቃ ሌላ ዓለም ውስጥ በራሳቸው ዓለም ፈታ ዘና እያሉ ነው ማለት ነው። ቢኒያም ለጽዮን ካልደወለላት ትናደዳለች፣ ትነጫነጫለች ብዙ ነገር ትሆናለች። ስለዚህ እነዚህ ልጆች ድብን ያለ ፍቅር የገቡት እነሱ ብቻ ናቸው። እዛ ቤት ሰላም ሆነው ያሉት ሁለታቸው ብቻ ናቸው። በሌላ በኩል ደግሞ ሉሊትን ለማስታወስ ጽዮን እየሞከረች ነበር። አንችን ሳይሽ የሆነ ነገር ይመጣብኛል፣ የሆነ መጥፎ ትዝታ ይመጣብኛል እያለቻት ነበረ ሉሊትን። ስለዚህ የማስታወስ እድሏ እየጀመረ ነው ማለት ነው። ሉሊት ደግሞ ጽዮን ይሄን ነገር ካስታወሰች በቃ አለቀልኝ እያለች በሀሳብ እየተናጠች ነበር። አሁን ግን ገነት እዛ ቤት መውጣቷን ስትሰማ በደስታ ፍንጥስ ፍንጥስ ትላለች ብዬ አስባለሁ። በቀጣይ ክፍል እስከምንገናኝ ባይ ባይ።